አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበሯችሁ የፋፊኮቻ ቻናል ተከታዮች እንዴት ናቸው? ሰላም ናቸው ወይ? ዛሬ እንደምታወኝ ያው ባልታያችሁሞ እየሄድኩ ነው ማለት ነው ውዶቼ፣ ትንሽ ጉፋን ይዞኛል። ያው አየሩ ጋዝ ትንሽ ከዝናብ ጥሎ ነበረ። ካፊያው ሲነካ አቧራ ሀገራችን ንታውቁታላችሁ እንዳድስ ነው እንትን የሚለው ትንሽ ሰሞኑን አመም አድርጎ፣ ጉፋን ደግሞ በፊት እንኳን አያውቀኝ ነበር። አሁን ግን በጣም ከብዷል እና ዛሬ ወክ እያደረኩኝ እንደውም ደግሞ እስቲ ለሱቅ የሚሆን ለመስሪያ የሚሆን አንዳንድ ቦታዎች እያየውም ልሄድ ብዬ ብዙዎቻቸውም ቦታ በዚህ አካባቢ መሀል ከተማ ላይ ፈልጊልኝ ምናምን ይሉኛል እና በዚሁ አጋጣሚ እንደው ከተማው ነው እያሳየኋችሁ መንገዱም ቢሆንም ያው በዳርና በዳር ያሉት ቤቶች ይታያችኋል ብዬ አስባለሁኝ። ከቤት ወጣ ብዬ ያው ያለሁትን ነግሬያቸዋለሁ። ቤተሰብ ጋ ነው ሄጄ ትንሽ አንድ ሁለት ቀን ቆይቼ ለመጣውኝ ደግሞ ተመልሼ ብቻችን ውስጥ ሆኑ ትንሽ ስለሚከብድ ከቤተሰቦች ጋር እየወጣን እየሄድኩ ነው። እንደምታውኝ የህቴ ልጅ አለች በ ያት ነው ማለት ነው። እና ውዶቼ እየሄድኩ ነው። በነገራችን ላይ ሱቅ እንደ እንደመብዛቱም ተጠቃሚውም ያው በዛው ልክ ስለሆነ መሻላ ያኔ ምንም የሚከፋ ነገር አይደለም፣ የሚያከስርም ነገር አይደለም። አንድ ቤታችን ከዚ ቀደም ለቆኩት ላይ አክስሬ ነው ከስሬ ነው ወደ አረብ ሀገር፣ የተመለስኩት ያለችኝቴ አለች። ምናልባት ያንቺ የቦታ ሁኔታ ሊሆን ይችላል ብዬ ነው የማስበው። ምክንያቱም የሚያከስርሽ ከቦታ አንጻር ከምሰልበት ቦታ አንጻር ነው እና አብዛኛው ግን እየተጠቀመና ትርፋማ እየሆነ ነው። እኔ እንግዲህ እስከማየው ድረስ አሁን ወንድሜን ደግሞ በቀጣው ላይ ኢንተርቪው አደርገዋለሁ። እንሻላ ምን ያክል ለውጥ ላይ እንደሆነ ቢያንስ ከጀመረ ጀምሮ ለውጡን እስኪ ጠይቀዋለሁ። ለእናንተም ይጠቅማቸዋል ብዬ ስለማስብ ጥያቄ አቀርብለታለሁኝ። እንዴት እንደሆነ ትርፉስ፣ እንዴት ነው፣ በምንስ እንዴት ነው፣ ያኔ ላለውን ለውጥ ምናምን የሚለውን ነገር ጠይቀዋለሁኝ። ለእናንተም ትምህርት ስለሚሆን ወደ እናንተ ጋር አድርሳለሁኝ ማለት ነው። ቦታ በነገራችን ላይ በዚህ አካባቢ ለምትሉኝ ቦታ መሀል ከተማ ላይ ውድ ነው ማለት ባዶ ቦታ እንኳ በጣም ውድ ስለሆነ ከአስር ነጥበታችን አይገኝም። ምክንያቱም መሀል ከተማ ላይ ትንሽ የቦታ ውድነት አለ። ታቃላችሁ ከአስር ከስምንት ወይ ከአስር እንደዚ ከዚህ በታች አይገኝም ማለት ነው። ህጋዊ ማለት ነው መሀል ከተማ ላይ እና ትንሽ የቦታ ውድነት ስላለ ወደ ላይ ሞጣ ብላችሁ በዞባድ ሱ ምሪት አካባቢ ላይ እናንተ ምን የሚጎዳችሁ ነገር የለም። ለምን አንደኛ ከአቅማቸው አንጻር ሁለተኛ ደግሞ ወደ ገጠሩም ላይ ማለት ከተማ ሆነ አዲስ የተመረው ከተማ እየሆነ ስለሆነ የሚጎዳችው ነገር የለም። እንደምታስ ኮምቦልቻ በነገራችን ላይ እየጸዳች ነው ያለች። ካሉታ እንትኖች አሁን በፊት ላይ የኮሽም አጥር ይበዛ ነበረ። አንሰም ማደግም ያው በቆርቆሮ ይሁን አጥር እና አጥፉ የእንትን የምንድን ነው የኮሽም አጥር ተብሎ እየጠፋ ጊዜያዊ አጥር የቆርቆሮ እንደምታዩት በቆርቆሮ እየታጠረ ይገኛል። አንዳንድ ቦታ ላይ ያልተነሳ ይገኛል እንጂ ኮሽማ ጥር ብዛቱ ሙሉ በሙሉ ተነስቷል ማለት እችላለሁ ማለት ነው። ውዶች እና የቦታችሁ አቀማመጥ ነው ስራ ለመስሪያው ለምሳሌ የምሰሩበት ቦታ ይወስነዋል። የቤቱን ኪራይ፣ የኮንቴነሩ ኪራይ ይለያል እንደ ቦታው ሁኔታ፣ የስራችሁም ሁኔታ ይለያል። አብዛኞቹ ማለት እኔ ከስር ያለሁኝ ምናምን ላላችሁኝ ልጆች ቦታችሁ ምናልባት ሰው የሚኖርበት ሰፈር ካልሆነ ማይሆነ ቦታ ላይ ከሆነ ያው ላይስ ላይሸጥላቸው ይችላል። ነገር ግን አሁን መሀል ከተማ ላይ ተጠቃሚ ነው ሁሉም። ሱቅ በነገራችን ላይ ብዛት አለ ሱቆች ላይ ያኔ ኮንቲነር ብዙዎች አሉ። ግን ተጠቃሚውን በዛ ልክ ስለሆነ ሰው መሻላ ለመስራት ያንን ወደ ኋላ አይልም። ምክንያቱም ትርፍ ቢኖረው ነው የሚሰሩት ማለት ነው መስራት ያሰባችሁ ልጆች ጠጋ ብላችሁ ሰፈር አለበት ላይ ትንሽ ሰፈር በዛ አለበት ላይ ከፍታችሁ ብትሰሩ ያዋጣችኋል እንጂ አትከስሩም። ሲቀጥል ደግሞ ኤክስፓይርድ የሚያደርጉ ነገሮች ደግሞ ጊዜያቸው ገና የሆነ ለጊዜያቸው የማለቅ ቅርብ ያልሆኑ ነገሮችን ማለት ስታመጡ ጊዜው ያስታውቃችኋል፣ ቢያንስ እስከስንት የሚቆይ ነው ምናምን የሚለውን ያንን እንትን ብላችሁ አጥንታችሁ ወይም ደግሞ ቸካ አድርጋችሁ ማምጣት ነው። ከዛ ታድርፋላችሁ ማለት ነው። ይህን ይመስላል ኮምቦልቻ። ዛሬ ከተማዋን በእግሬ ወክ እያረኩኝ እንደምታው እኛ ስለኛ ልጆቹ ህጻናቶቹ ይኔ ውዶች ላይ በጣም ነው ደስ የሚለው። በነገራችን ላይ ወክ ስታደርጉ ለሀገራችሁ እናንተ አላህ ያብቃችሁ እና እንደምታወት ሁሉም በየደጁ ማለት ውጭ ላይ ቁጭ ብለው ምናምን ህጻናቶቹም ውጭ ላይ እናዎቹ እየሄዱ ያሉት እንደምታወት ማለት ነው። ይህን ይመስላል። ልጆቼ ዛሬ እናንተ ጋር ይህን ቪዲዮ ለመሰርቻ አለቅላቸውን ብዬ እናንተ ጋ ያነኝ ያለሁት ማለት ነው። ቪዲዮ ላይ እየተቆራረጠ ነው ያለው ምን እንደሆን አላቅም። ብቻ ለእናንተ ይታያቸው ይሁን አላቅም፣ ካሜራ ላይ ቁርጥ ቁርጥ ይላል ማለት ነው። እና ብዙ አካባቢ በጥቅሉ ቦታ ውድ ነው። ብዙዎቻችሁ ከተማ ላይ መሀል ከተማ ላይ ቦታ ፈልግልን ስለምትሉኝ ቦታ እዚህ ቦታ ላይ ለመዳም ቅመሞች አይሆንም፣ የሚል ስለሰማሁኝ ከዚህ ቀደም ሶስት ነጥብ አምስት መቶ ሺህ የበፊቱ መሬት ላይ የሆነ ቦታ አቅርቤ ከዛ ይሄ ለመዳም ቅመሞች አይሆንም በጣም ውድ ነው ላላችሁ ልጆች፣ ወደዚህ ደግሞ ጭራሽ በጣም ውድ ነው። በዛ አካባቢ መሀል ከተማ ላይ ቦታ ካለ ላላችሁ ማለት ነው፣ ወደዚህ ከመጣችሁ ጭራሽ በጣም ውድ ነው ውዶች። ስለዚህ ማድረግ ያለባችሁ እንዳቅማችሁ፣ እንደ እኔ እኔም ያለሁበት ሰፈር ቆንጆ ሰፈር ነው፣ ማለት አሁን በዛ ወደ ላይ ደግሞ ያው አዲሱ ምድሪት ደህና ያን መንግስት የምራው ስለሆነ የሚያሰጋም ነገር ስለሌለው ቁጥሩ ነው ይሰጠዋል። ወደዛም ብትሰፍሩ ብትገዙ ባይ ነኝ እንደኔ ማለት ነው። እና ውዶች፣ ዛሬ እንግዲህ ይሄን ይመስላል ከእናንተ ጋር ውሎ ማለት ነው። በቃ የቀረኝ ቦታ የለም ዛሬ ትላላችሁ፣ ስዞር ነው ያልኩት እውነቴን። በጣም ደስ የሚለው አየር ምናምን። ይሄ የምታዩት ደግሞ ማን ነው የሚባለው መሰላችሁ? ማን ነው ቀበሌ፣ የቀበሌ ነው ይሄ የምታወጥ ሁኔታችን ማለት ነው። የማሳየችው ቀበሌ ነው ብቻ። ደስ ይላሉ ውዴች፣ በጣም ነው የሚያምረው ማለት። አንዳንዴ እንደዚህ ራሳችሁ እንትን አድርጋችሁ ወቅት ስታደርጉ በጣም ደስ ይላል። በዚሁ አጋጣሚ ኮምቦልቻ ተወላጅ የሆናችሁ ወይም ኮምቦልቻ ልጆች ታውቁታላችሁ አገራችሁን እያያችሁ ላይክ ሼር እያደረጋችሁ አበረታቱኝ ሚዶች፣ እናንተንም ለሀገራችሁ ያብቃችሁና ባላችሁ ነገር ተደስታችሁ አላ የምትኖሩ አድርጋችሁ እኔንም አበረታቱኝ፣ ሸር አድርጉልኝ፣ ላይክ አድርጉልኝ እና በዚሁ አጋጣሚ ወደ ጠጋብላችሁ በሰው መኖሪያ በሚኖርበት ማንኛውንም ስራ መስራት ትችላላችኋት። አት ከስሩም ይሄን ለማለት ነው ዛሬ ይህን ላስጎብኛችሁ ብዬ ሁል በየሁሉም ቦታ ላይ ሰው እንዳቅሙ ስራ ይሰራል። ስለዚህ እናንተን መስራት ትችላላችሁ። እንደምታዩት ዛሬ አስጎበኘዋቸው። አሰላሙ አለይኩም።